ምዕራፍ 21 ዳዊትም ወደ ካህኑ ወደ አቢሜሌክ ወደ ኖብ መጣ፤ አቢሜሌክም እየተንቀጠቀጠ ዳዊትን ሊገናኘው መጣና፦ ስለ ምን አንተ ብቻህን ነህ? ከአንተስ ጋር ስለ ምን ማንም የለም? አለው። ዳዊትም ካህኑን አቢሜሌክን፦ የተላክህበትን ነገርና የሰጠሁህን ትእዛዝ ማንም አይወቅ ብሎ ንጉሡ አንድ ነገር አዝዞኛል፤ ስለዚህም ብላቴኖቹን እንዲህ ባለ ስፍራ ተውኋቸው። አሁንስ በእጅህ ምን አለ? አምስት እንጀራ ወይም የተገኘውን በእጅ ስጠኝ አለው። ካህኑም ለዳዊት መልሶ ሁሉ የሚበላው እንጀራ የለኝም፣ ነገር ግን የተቀደሰ እንጀራ አለ፤ ብላቴኖቹ ከሴቶቹ ንጹሐን እንደሆኑ መብላት ይቻላል አለው። ዳዊትም ለካህኑ መልሶ በእውነት ከወጣን ጀምረን እኛ ሰውነታችን ከሴቶች ሦስት ቀን ጠብቀናል፤ የብላቴኖችም ዕቃ የተቀደሰች ናት። ስለዚህ ዛሬ ዕቃቸው የተቀደሰች በመሆኗ እንጀራው እንደሚበላ እንጀራ ይሆናል አለው። ካህኑም በርሱ ፋንታ ትኩስ እንጀራ ይደረግ ዘንድ ከእግዚአብሔር ፊት ከተነሳው ከገጹ ኅብስት በቀር ሌላ እንጀራ አልነበረምና የተቀደሰውን እንጀራ ሰጠው። በዚያም ቀን ከሳዋል ባሪያዎች አንድ ሰው በዚያ በእግዚአብሔር ፊት ተገኝቶ ነበር፤ ስሙም ኤዶማዊ ዶይቅ ነበረ፣ ለሳዋልም የረኞች አለቃ ነበረ። ዳዊትም አቢሜሌክን፦ የንጉሥ ጉዳይ ስላስቸኮለኝ ሰይፌንና መሣሪያዬን አላመጣሁምና በአንተ ዘንድ ጦር ወይም ሰይፍ አለወይ አለው። ካህኑም በኤላ ሸለቆ የገደልኸው የፍልስጥኤማዊው የጎልያድ ሰይፍ እነሆ በመጎናጸፊያ ተጠቅሎ ከዚህ ከኤፉድ በኋላ አለ፤ ተወደሁም እንደሆነ ውሰደው፣ ሌላ ከዚህ የለም አለ። ዳዊትም እንደ እርሱ ያለ የለምና እርሱን ስጠኝ አለው። ዳዊትም ተነሳ፣ በዚያን ቀን ሳውልን ፈርቶ ሸሸ፣ ወደ ጌትም ንጉሥ ወደ አንኩስ ሄደ። የአንኩስ ባሪያዎችም ይህ ዳዊት ያገሩ ንጉሥ አይደለምን? ሳውል ሺህ፣ ዳዊትም እልፍ ገደለ ብለው ሴቶች በዘፈን የዘመሩለት እርሱ አይደለምን? አሉት። ዳዊትም ይህን ቃል በልቦ አኖረ። የጌትንም ንጉሥ አንኩስን እጅግ ፈራ። በፊታቸውም አእምሮውን ለወጠ፣ በያዙትም ጊዜ እንደ እብድ ሆነ። በበሩም መድረክ ላይ ተንፈራፍረ ልጋጉም በጢሙ ላይ ይወርድ ነበር። አንኩስም ባሪያዎቹን፦ እነሆ ይህ ሰው እብድ እንደሆነ አይታችኋል፤ ለምን ወደ እኔ ያመጣችሁት? በፊቴ ያብድ ዘንድ ይህን ያመጣችሁት? እብድ ጠፍቶብኝ ነውን? እንዲህ ያለውስ ወደ ቤቴ ይገባልን? አላቸው።